ይሰማል እንዴት ነሽ እህታችን? ማለዝምል በል ብዬ ነው አንቺ ያው የምታስተላልፊው ነገር ታ- ያለሽ ምርቃን ካለሽ ወሬ ካለሽ ቀጤ ብዬ ነው። ሳይለንት አድርጉላት ብዙ አልችልም። መርቀሻል። እግዚአብሔር ያክብርሽ። እኔ ምርቃት እንኳን አልችልም፣ በነገራችን እና እግዚአብሔር ያክብርሽ ብላችሁንም እግዚአብሔር ያክብራቸው እንደዚህ ክብር ስለምሰጧቸው፣ እውነት ሁሉም ነገር ለበጎ ነውና እግዚአብሔር ከክፉ ነገር ይጠብቃቸው። እኔ ሌላ ምንም የምለው ነገር የለኝም። ብዙ ማውራትም ብዙ መርቃትም ስለማንችል ነው፣ ይቅርታ ሳ ልጅ ነች እና እድሉን ስለሰጠሽኝ ግን በጣም አመሰግናለሁ።

እኔ የምለው ልጆቼን ያ ረቢ ወላሂ ከመሬ ከአንጀቴ ነው። የእኔ ማስረሻዎች፣ የእኔ ፈገግታ፣ የእኔ ደስታዎች ሁሉ ነገር ናቸው። እናንተ ሁለታችሁም እናንተንም የሚያሰጡኝ እናችሁ ናቸው። ከልብ አመሰግናለሁ። እናንተንም እነሱንም የደስታ የምንጭ ስለሆኑ አላህ ይጠብቃቸው። ሸረኛ መቀኛ የያዝላቸው ከመልካሙ ሁሉ ይጠማቸው ያ ረቢ ያ አላህ ገፊሩ ረሂም ጀባሩ፣ እሱ ያላሰቡትን ርስቅ ያላሰቡትን ዱንያ በፍቅር ላይ ፍቅር በደስታ ላይ ደስታ ያላሰቡትን ነገር ኢንሻአላህ ጀባ ይበላቸው። ያ ረሙ ረሂም እኛ የምንለው ዱዓ ብቻ ነው። አንደርስም፣ አላህ ይድረስላቸው። እናታቸውም አትደርስም፣ አባታቸውም አይደርስም። ጀሊሉ ነው የሚደርሰው እሱ ቅፍ ድግፍ አድርጎ ከፊት በኋላ በሚያሽከረከረው መኪና በአራቱም ጎማ እሱ ይጠብቀው፣ እሱ ይከታተለው። መላኢካ ልኮ ከቦት መላኢካ ኢንሻላህ መልካም ስራ ስለሚሰሩ መልካም ስለሚያስተምሩ ለልጆቻችንም ለእኛም የእኛ ፈገግታዎች የእኛ ደስታዎች እኛን እንደምታስደስቱ አላህ ስብን ታላ በአኬራን ባዱን የሚያስደስታችሁ ሁሉም የሚያስደስት ነገር ከፊት ከኋላችሁ ይጥቀማችሁ። የኔ መልካሞች፣ የኔ ደስታዎች፣ አላህ ይጠብቃችሁ። ጀበሩ ያ ረብ ያ አላህ፣ ዛሬ ደንግጠን ነበረ። ደግሞ መልሳችሁ አስደንግጣችሁኝ። እናንተ ልብ ይስጣችሁ፣ ለምታስነግጡትም። እናንተ ደግሞ ወታችሁ ከፊት ለፊታችን አጠገባችን እንዳላችሁ ነው ያየነው። አሁንም እንደዚህ በደስታ ሁሉን እንድትመጡልኝ፣ ያ ረቢ ያ አላህ፣ ያ ረቢ ያ አላህ። ሸረኛ ምቀኛ የያዝላችሁ፣ ክፉን ያርቅላችሁ። እድግ በሉልኝ

ነን ወርቅ ነው። እንትና የት ሄደው ነው? ናዩዬ የት ሄደው ነው? መቼም ግሩፕ ላይ ነው ያሉት። ወይ ወስዬ ምን አልሽኝ? አዎ እኔ ብዙ ጊዜ አይመችኝም። ለዛ ነው የምጠፋባቸው እኮ ሳገኛ ተስባት አለው አ ትላንትና ራሱ አይዞሽማ ሁላችን ስራ ላይ ነን እኮ እኔ እናት፣ አትጨናንቅ። ሲመች ካልተመችሽ ከታች ሆነሽ ሰላምታ ብቻ አቅርበሽ ነን። ዋና መኖርሽ ማወቅ ነው። አዎ ወላሂ፣ ይሄ ስኖር ከታች ሆኜ ያዳምጣችኋለሁ። ብዙ ጊዜ ከታች ሆነሽ አይሻለሁ። ዛሬ ከኩሽና ወጣለች። እሁድ ማለት ነው ራ ይመጣለች። ለምን ታማኒ እያጠቡ ነው። እናንተ እዚህ ጋር እየበላችበት እኮ ጁድና አዩ እያጠቡ ነው። ዋው ያው እንደ እኮ አልኩሽ። ቆይ ተማት ቆይ፣ እነሱ መቀጣት አለባቸው። ጁድና አዩዬ ማለት ሌላ ጊዜ የኔ ወርቅ በጊዜ ትመጣ ነበር። እሷም ወሰዷት እኮ። አይደለም፣ የለችም። ጠዋት ድምጿ ጥሩ አልነበረም። ጌታን እኔ እንጃ። ቆይ እስከ ከዳር ጠዋት ድምጿ ስታወራ ጥሩ አልነበረችም። ሚሚ ሚሚ ዛሬ ብዙም እንግዳ የለም። ብዙም እንግዳ የለም። ዛሬ የፍቅር ቀን ነው። እንደዚያ ነው የሚለው። እኔ ምለው ትናንትና ምንጊዜ ነው እንደዚህ የቡርኬ ታሟል ተብሎ እንትን የተወራው? እኔ ቲክቶክ የሚባል ነገር አልገባሁም። አበዱት አንደኛው እኔ እኛ ቤት አልነበረ እኔ አልነበርኩም ብታጅረ ሁሉፍ አልቀረሙ እኔ ለማንሳት ራሱ ፈርቼ እኮ ነው። ዝም ብታይኝ፣ ወላሄ ለአዚም ብታይኝ ማለት ነው። ዩቱባቸው ስትለቀቅ ብቻ ነው ገብቼ ሳይን ቤትን ደተነገቅኳ ያው ጠላት ምሳ ዋለች ለሽ ነው። መጠረት ነው አሳልፌ አይቼ ደግሜ ነው በአዲስ ጀመረው። እኔም እንዳንቺ ነው ማለት እኔ ደህና እንደሆኑ ሰምቼ አለው። ግን የሆነ ሀይ ብዬሽ ስትናገረኝ ነገር ደግሞ ሌላ ደውላ እንደ ልማዷ ዛሬም የሚሄድ ትናንትና እውነት ነው። መጨረሻ ነው። ወደፊት የሄድኩት አልሄድኩም። ሌላ ጊዜ እንደዚያ ነበር። ብዙ ነገር እንሰማለን። እኛ በእነዚህ ልጆች ለሌላ ጊዜ ራሱ ተጠንቀቁ። በፈጠራችሁ ኛ እኔ እኮ ልጅቷ ከሄደች እዚህ ቤት እንደ ልብ ልጅቷ ስራ ከሄደች ከዚህ በቃ መከራይ ነው ማየው። ጌታ እኔ ነው የምትኘው ሲዬ እኔ መቼም እንደትናንት ትናንት ደንግጬ ማለት ስማ፣ ለነገሩ ሁሌም እደነግጣለሁ ግን ስማ፣ ኧረ እኔ አልገባሁም